ተገቢ አገልግሎት በማይሰጡ የሥራ ኃላፊዎች ላይ ከኃላፊነት እስከ ማንሳት የሚደርስ እርምጃ እየወሰደ መሆኑን የብልጽግና ፓርቲ ጎንደር ቅርንጫፍ ጽህፈት ቤት አስታወቀ። ጽህፈት ቤቱ የከተማ አስተዳደሩን የ2017 በጀት ዓመት ያለፉት ወራት የሥራ አፈጻጽም ገምግሟል። አዲስ አለማየሁ የጎንደር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2017 በጀት ዓመት ያለፉት ወራት የስራ አፈጻጸሙን ገምግሟል። ባለፉት ወራት በጸጥታ ችግር ውስጥ ሆኖ መማር ማስተማርን ማስቀጠል መቻሉ፣ የበጋ መስኖ ስንዴ ልማት ስራ ተጠናክሮ መቀጠሉና ሸማችና ሻጭን ለማገናኘት በከተማ የተጀመረ የገበያ ማዕከል ግንባታ የውይይቱ ተሳታፊዎች በጥንካሬ ያነሷቸው ጉዳዮች ናቸው። በውይይቱ ያገኘናቸው የማራኪ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ወዳጀ ባንቴና የጎንደር ከተማ አስተዳደር ህዝብ ቅሬታ ሰሚ ጽህፈት ቤት ኃላፊ አቶ በሪውን እያሱ ያልተፈቱ የመልካም አስተዳደር ችግሮችን መቅረ ማስረፍና ብቁ የስራ ኃላፊዎቹ መፍጠር ላይ መስራት እንደሚጠበቅ ተናግረዋል። ግና ያልፈተናቸው የመልካም ማስተዳደር ጥያቄዎች አሉ፣ የህዝብ ጥያቄዎች አሉ። ስለዚህ ህዝብን አሳትፈን ምንፈታቸው የመልካም ማስተዳደር ጥያቄዎች እንዳሉ ግን መውሰድ ይቻላል ማለት ነው። ከህዝባችን ፍላጎት አኳያ መትጋት፣ ሌት ተቀን መስራት፣ መታተር እንደሚጠበቅበት ይታወቃል ማለት ነው። ለዚህ ደግሞ የዚህ መድረክ ፋይዳ እጅግ በጣም ወሳኝ ስለሆነ መድረኩ ትልቅ አስተዋጽኦ አለው ብሎ መውሰድ ይቻላል ማለት ነው። በርካታ ስራ ሲሰራ በጋራ የሚሰሩ ስራዎች በጋራ መስራት አለባቸው። ለመስራት ደግሞ ሁሉም እኩል መሳብ አለበት ና አሁን የተጀማመሩ ስራዎች በተለይ አመራር ምዘራ በደንብ ተይዞ ተጠናክሮ ከሄደ ተግባሮች በሙሉ የሚሰሩ ይሆናል። ህብረተሰባችን ደግሞ ልማቱ እያየ ደግሞ አሁን ተባባሪ እየሆነ የመጣውን ደግሞ ማስቀጠል በስራ አፈጻጸም ግምገማው መልእክት ያስተላለፉት የጎንደር ከተማ አስተዳደር ተቀዳይ ምክትል ከንቲባ ቻላቸው ዳኛው ባለፉት ወራት በከተማ የነበረውን አንጻራዊ ሰላም ዘላቂ ለማድረግ ሰፊ ስራ መከናወኑን አንስተዋል። በቀጣይ አገልግሎት አሰጣጡን ማዘመን፣ ህገወጥ ተግባራትን መከላከልና የልማት ስራዎችን አጠናክሮ ማስቀጠል እንደሚጠበቅ አመላክተዋል። ብልሹ አሰራራችን ብዙ ነው። ህዝባችን የምናማርበት በጣም በርካታ ነው። አገልግሎት አሰጣጣችን በጣም የተበላሸ በዘመቻን ስትራቴጂካሊ አቅደን የራስን ተቋም አድምቶ ሌሎችን ማገዝ ላይ የሚቀር ነው። ከነዚህ ችግሮቻችን ወጥተን ራሳችንን አይተን ህዝባችን ምንክስበት። ጊዜ ማድረግ የቀጣዩ መውራት ያስፈልጋል ለወጣቶች የስራ እድል ፈጠራ በታቅደው ልክ አለመሰራት፣ አገልግሎት አሰጣጡ ማዘመን አለመቻል ና ከብልሹ አሰራር ጸድቶ ተገልጋይን በአግባቡ የሚያገለግል የሲቪል ሰርቪስ ሙያተኛ የሚፈጥር መሪ አለመገኘት በውስንነት አይተዋል ያሉን ደግሞ የጎንደር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተስፋ መኮነን ናቸው። በቂ አገልግሎት በማይሰጡ የስራ ኃላፊዎች ውጤታቸውን መሰረት በማድረግ የዲስፕሊን እርምጃ ከመውሰድ እስከ ኃላፊነት ማንሳት ስራ ስለመሰራቱ አስታውቋል። ያንዳንዱ አመራር ህዝብን ለማገልገል ምን ያህል ዲቮት ድሎና ከብልሹ አሰራር ነጻ ሆኖ አገልግሏል የሚለውን ነገር በልዩ ሁኔታ ገምግመን ተግሳጽ ያለፍናቸው አሉ፣ ማስጠንቀቂያ የሰጣናቸው አሉ፣ ከኃላፊነት ያነሳቸው ነው ሰዎች አሉ። አሁንም ያለው ሁኔታ በተሻለ መንገድ ስራዎችን ለማሳካት የሞከርን ቢሆንም በተለይ የሁለተኛው ድርጅታዊ ጉባኤ የተቀመጡ መመሪያዎችና አሰራሮችን ነቅሰንና ጥብቀን ይዘን ባሉት ሶስት ቀሪ ወራት የተሻለ ነገር ለመስራት አሁን እንደምታዩት እየገመገም ነው ያሉ ውስንነቶችን በማረም በቀሪ ወራት የጸጥታና የኑሮ ውድነት ማስታገስ ላይ ትኩረት ተሰጥቶ እንደሚሰራም ኃላፊው ተናግረዋል። ህዝቡ በሰላም ወጥቶ እንዲገባ፣ ልማቱን በፈለገው መንገድ እንዲያደርግ ከማድረግ አኳያ ተቀዳሚና ዋናው ቁልፍ ስራችን የሰላሙ ስራ ነው። በወጣቱ አስተዋይነት፣ በህዝቡ መካሪነት፣ በጸጥታ መዋቅራችንና በፖለቲካ መራራችን መስተጋበርነት አሁን ላለው አንጻራዊ ሰላም በቅተናል። ነገር ግን ይህ በራሱ ሁል ጊዜ አንጻራዊ ሰላም የሚለው እስከ መቼ ነው የሚለውን ነገር ዳይቨርት አድርገን ዘላቂና ወደ ተሟላ ሰላም እንዲመጣ ከማድረግ አኳያ በልዩ ሁኔታ ከህዝባችንና ጸጥታ መዋቅራችን ጋር እየመከር ልንፈጽመው ያሰብነው የቀጣይ አቅጣጫ አንዱ ነው። ሁለተኛው የኑሮ ውድነትን የማረጋጋት ስራ ነው። የታየውን ሰላም ዘላቂ ማድረግ የተጀመሩ መሠረተ ልማቶችንና ሁለተኛው ዙር የኮሪደር ልማት ስራዎች በተያዘላቸው ጊዜ እንዲጠናቀቁ በቀጣይ የሚሰሩ ተግባራት መሆናቸውም በውይይቱ ተነስቷል።